በጌታ በኢየሱስ ክርስቶስ የተወደዳችሁ የተከበራችሁ በተለያየ ስፍራ ላይ ሁናችሁ ይህንን ቃል የምትሰሙ ወገኖቼ በጌታ ሰላም ሰላም እላችኋለሁ። የእግዚአብሔር መልካም ፍቃድ ሆኖ እንደገና በዚህ ሰዓት ደግሞ በያለንበት ሁነን በእግዚአብሔር ፊት በዙፋኑ እግር ስር ቁጭ የምንልበትን ጊዜ ስለሰጠን እግዚአብሔር የተመሰገነ ይሁን። ወገኖቼ ባላችሁበት እናንተም ደግሞ የጌታ ጸጋ ይብዛላችሁ። ያመናችሁት አምላክ በእግሩ ስር የተቀመጣችሁት አምላክ ተስፋ ያረጋችሁት አምላክ የመጽናናታችሁ የመብርታታችሁ የመቆማችሁ ምክንያት እንዲሆን ጸሎትና ምኞቴ ነው። በዚህ የጸሎት ሰዓት ደግሞ የለመናችሁትን እግዚአብሔር እንደ ፍቃዱ መልሶ የሚያስደስታችሁ ፍቃዱን የሚገልጽላችሁ ይሆን ዘንድ ጸሎትና ምኞቴ ነው። እስከ መጨረሻው ድረስ አብራችሁ እንድትዘልቁ በጌታ ፍቅር ጠይቃችኋለሁ። ጌታ ረድቶን ከኔ ጋራ ማጽናናትህ ነፍሴን ደስ አሰኛት በሚል ግሩም ቃል እግዚአብሔር ይመስገን። አሁን ወደ ስድስተኛው ክፍል ላይ ነው ያለነው ዛሬና እግዚአብሔርን እጅግ አድርገን እናመሰግናለን። በየሰዓቱና በየጊዜው ያ የሚያጽናናው የሚያበረታው፣ እንደገና ኢነርጂያችንን ውስጣችን ያለውን ጉልበት ከፍ እያደረገ በእምነት በእግዚአብሔር ፊት እንድንመላለስ የሚረዳንን መንፈስ እግዚአብሔር እየሰጠን በመንፈሱ አማካኝነት እየረዳን እዚህ ደርሰናል። አሁንም ደግሞ ዛሬ እንቀጥላለን። በዚህ ቃል እግዚአብሔር እንደሚናገረን ተስፋ አድርጋለሁ። ከዛ በፊት ግን የእግዚአብሔር መንፈስ ሁላችንም ልባችንን እንዲነካ በምንሰማው ቃል እንዲደርሰን ውስጣችንን እንዲደርስ ጸሎት በማድረግ እንጀምራለን። በሚመችን አይነት ሁኔታ ሆናችሁ ከኔ ጋር ጸሎት እንድተባበሩ ጋብዛችኋለሁ። ለጸሎት ባለንበት ቦታ ለእግዚአብሔር ክብር እንዘጋጅ። ምስጋና ሁሉ የሚገባህ አምልኮ ሁሉ የሚገባ፣ ስግደት ሁሉ የሚገባ ሰማይና ምድርን በቃልህ የዘረጋህ ኃያል የሠራዊት ጌታ እግዚአብሔር ሆይ ስለዚህ የተባረከ ሰዓት በኢየሱስ ስም እናመሰግንሃለን። እኛ ጌታ ሆይ ማነን በፊትህ ንሆን ዘንድ እግዚአብሔር ሆይ ስምህን እንጠራ ዘንድ እኛ ማነን በልጅህ በክርስቶስ ኢየሱስ በፈጸምክልን ድንቅ ታሪክ እግዚአብሔር ሆይ በሠራሃልን ሥራ ጸጋህ ሸፍኖን በፊትህ በልጅነት መንፈስ አባት ሆይ ብለን እንድንጠራ እኔንም ወገኖቼንም ረዳህን። እንደ ድካማችን እንደ ሥጋ ዝለታችን ጌታ ሆይ እንደ ክፉ ሐሳባችን ሳይሆን እግዚአብሔር አባትና አምላክ ወይ እንደ ቁንጽል ሐሳባችን ሳይሆን እንዳንተ ምሕረትና ቸርነት ለእኔ ለወገኖቼ ካየኸው ታላቅ ነገር የተነሳ በዚህ ስፍራ ሆነን ስምህን እንድንጠራ ረዳህን ጌታ ሆይ፣ ክብር ለአንተ ይሁን። በእግሮች ስር እነሆ ተቀምጠናል። አንተ ተናገረን። መንፈስ ቅዱስ እያንዳንዳችን በሚገባን ቋንቋ ተናገረን፣ አጽናናን፣ ጌታዊ አበርታን፣ አቁመን፣ እምነትን ጨምርልን። እግዚአብሔር ሆይን ስለምታደረግ እናመስግንሃለን። ክፉ ካሰበው ከክፉ ፍላጻ በዚህ ሰዓት እኔና ወገኖቼን ጌታ ሆይ ጠብቀን ዘንድ ፈቃድህ ይሁን። የደከሙትን አበርታልን፣ የዛሉትን ጌታዊ ኀይል ኃይል ስጥልን፣ ያዘኑትን አጽናናልን፣ ሁሉን እንደ ፈቃድ አርግ። በጌታ በኢየሱስ ስም አሜን። በጌታ የተወደዳችሁ ወገኖቼ ቀደም ሲል በነበሩን ፕሮግራሞች ከመዝሙር 94 ቁጥር 19 ላይ መነሻ አድርገን ከእግዚአብሔር ቃል የሚያጽናና የሚያበረታ ነገር የተመለከትን ነገር ነበረ። መዝሙር 94 ቁጥር 19 መሰረት ያደረግነው መሰረታዊ ጥቅሳችን ነው። አቤቱ አለበለ መዝሙሩ ሲናገር፣ አቤቱ ለልቤ እንደ መከራዋ ብዛት፣ እንደ መከራዋ ብዛት ማጽናናትህ ነፍሴን ደስ አሰኛት። ይላል በጣም ግሩም የሆነ ቃል። በዙሪያዬ እንዳለው እንደከበበኝ ነገር እንደ ተጫነኝ ነገር ሳይሆን ያንተ ማጽናናት መጥቶ ነገሬን ገለበጠው፣ ነገሬን ቀየረው፣ ደስ አሰኘን፣ ለልቤ ሐሴት ምክንያት ሆነ እያለ የሚናገረውን ክፍል አንስተን ዛሬ እሱ ከተናገረበት ይህን ቅኔ ከተቀኘበት ከዛን ጊዜ ይልቅ ዛሬ የምድር ጭንቀት የስጋ ድካም የጠላት ፈተና በበዛበት በዚህ ዘመን የምንመላለስ እኔና እናንተ ከመቼውም ጊዜ እና ከማንም በላይ ይህንን ቃል ኢንተርቴን የምናደርግበት፣ የምንጽናናበት፣ የምንጠቀምበት ሁነን ያገኘንበትን ሁኔታ ስንመለከት ነው እስካሁን እዚህ የደረስነው። ለልባችን እንደ መከራዋ ብዛት በዙሪያችን እንደከበበን እንደሚያንገላታን እንደ ወጀቡ በዙሪያችን እንደሚገፋ እንደሚጎስመን ነገር ሳይሆን የእግዚአብሔር መንፈስ በመንፈሱ አማካኝነት ከእኔና ከእናንተ ጋር ከመሆኑ የተነሳ ምን ያህል ለመጽናናት ምክንያት እንደሆነን ለመቆም ምክንያት እንደሆነን ዛሬ በዚህ ምድር ላይ ሆነን እንኳ ራሱ በኩራት ደስ በሚል ሁኔታ የእግዚአብሔርን መንግሥት እንድናውጅ የእግዚአብሔርን ያስቀመጠውን ተስፋ እንድናውጅ ለሌሎች እንድናካፍል ለሌሎች የመባረክ ምክንያት፣ ለዚች ምድር የመባረክ ምክንያት ካለባት ጦርነት ችግር፣ መከራ ይልቅ በእግዚአብሔር ስለታሰበው ነገር ስለተስፋው ተስፋው እያሰብን እንድንጽናና እንድንበረታ ምክንያት የሆነን ነገር ስንመለከት ነበር። አይተናል። ብዙ ታሪኮችንም አንስተናል። ምን ያህል እግዚአብሔር ለሕዝቡ መጽናናት ምክንያት እንደሆነ እግዚአብሔር ከእነሱ ጋር ከመሆኑ የተነሳ በዙሪያቸው ካለው ነገር ላይ ይልቅ የእሱ ማጽናናት አይሎ እንዴት አድርጎ አንጥሮ እንዳወጣቸውና ክብርን ለእግዚአብሔር እንዴት እንደሰጡ ያየን እዚህ ደርሰናል። በመጽሐፍ ቅዱስ በሙሉ ስንመለከት ያንንም የሚያሳየው ዛሬ በተለየ ሁኔታ እግዚአብሔር ለእኔና ለእናንተ የመጽናናትን ነገር ከሚገልጽባቸው ነገሮች መካከል አንዱና ዋናው የሆነውን ነገር ዛሬ አንስተን ይህን መሰናዱን እናጠናቅቃለን። በመጽሐፍ ቅዱሳችን ሉቃስ ወንጌል ምዕራፍ ሰባት ላይ ሂዳችሁ ታነቡ። አንድ በጣም የሚገርም ታሪክ አለ። ይሄ የሚገርም ታሪክ ጌታ ኢየሱስ ክርስቶስን ራሱን ያስገረመ ታሪክ ነበር። መጽሐፍ ቅዱስ ሲጀምር ከአንድ ጀምሮ ላነብላችሁ፣ መጽሐፍ የያዛችሁ ካላችሁ እንደዚህ ይላል። ሉቃስ ወንጌል ምዕራፍ ሰባት ቁጥር ሰባት ከአንድ ጀምሮ ነው ማነበው፣ ቁጥር ሰባት ላይ እንጨርሳለን። ቃሉን ሁሉ በሕዝብ ጆሮዎች በጨረሰ ጊዜ ወደ ቅፍርናሆም ገባ ይላል ጌታ ኢየሱስ ክርስቶስ አንድ የመቶ አለቃም ነበረ። የሚወደው ባሪያው ታሞ ሊሞት ቀርቦ ነበር። የሚወደው ባሪያው ሊሞት ቀርቦ ነበር። ስለ ኢየሱስም በሰማ ጊዜ የአይሁድን ሽማግሎች ወደ እርሱ ላከና መጥቶ ባሪያውን እንዲያድን ለመነው። ልብ አድርጉ። እነርሱም ወደ ኢየሱስ መጥተው ይህን ልታደርግለት ይገባዋል፣ ሕዝባችንን ይወዳልና ምሁራብም ራሱ ሠርቶልናል ብለው አጽንተው ለመኑት። ጌታ ኢየሱስ ክርስቶስን ቁጥር ስድስት ላይ ኢየሱስም ከእነርሱ ጋር ሄደ። አሁንም ወደ ቤቱ በቀረበ ጊዜ የመቶ አለቃ ወዳጆቹን ወደ እርሱ ላከ፣ ድጋሚ ላከ። አለውም ጌታ ሆይ በቤቴ ጣራ በታች ልትገባ አይገባኝምና፣ አትድከም። ልትመጣ አይገባም። ወደ እኔ ልትጠጋ አይገባም። ቁጥር ሰባት ላይ ሲቀጥል እንዲህ አለ፣ ስለዚህም ወደ አንተ ልመጣ እንዲገባኝ ሰውነቴን አልቆጠርሁትም። ነገር ግን ቃል ተናገር፣ ነገር ግን ቃል ተናገር፣ ቃል ተናገር፣ ብላቴናዬም ይፈወሳል አለ። ክብር ለእግዚአብሔር ይሁን። ዛሬ ወገኖች፣ እግዚአብሔር ቃል ይናገረን። እግዚአብሔር ለእኔና ለእናንተ የሚሆን የሚያቆመንን ቃል ይናገረን። አሜን እንዳላችሁ ተስፋ አድርጋለሁ። አሜን ይሆነለን። እግዚአብሔር ቃል ይናገርን፣ የሚያቆም፣ የሚያበረታ፣ የሚያጽናና እንደገና ቆመን ተራምደን እንድንሄድ የሚያረቅ ቃል ብቻ ተናገር። ይህ አለቃ ጌታ ኢየሱስ ክርስቶስ የመቶ አለቃ ጌታ ኢየሱስ ክርስቶስ ወደ ቤቱ እየመጣ እያለ መምጣቱን በሰማ ጊዜ ሰዎችን ላከና ወደ እኔ ቤት ልትገባ አይገባህም። እኔ እንዳውም ራሴን ስመለከት ወደ አንተ ልመጣ ወደ አንተ ልቀርብ የሚገባኝ ሰው አይደለሁም። ራሴን ስመለከት በፊትህ ልሆን የሚገባኝ ሰው አይደለሁም። ከኃጢአቴ ከበደሌ የተነሳ ኢምንት ከመሆኔ የተነሳ ልብ አድርጉ። ይህ ሰው ትልቅ አለቃ ነው። ይህ ሰው ቀደም ሲል እንዳነበብነው በርካታ በሰዎች እይታ ወይም እንደ ሰው አስተሳሰብ ትልቅን ነገር ያደረገ እንዳውም ምኩራብን ሰርቶ የሰጣቸው የሚያስደንቅ ነገርን ያደረገ ሰው ከትህትናው የተነሳ፣ እግዚአብሔር መንፈስ ካልነካችሁ በቀር በእግዚአብሔር ፊት እንደዚህ ትሑት ልትሆኑ አትችሉም። ራሱን ዝቅ ከማድረጉ የተነሳ ራሱን ሲመለከት፣ በክርስቶስ ኢየሱስ ብርሃን አንጻር ራሱን ሲመለከት ክርስቶስ ኢየሱስ ወደ እሱ ሊቀርብ እንደማይገባ ተመለከተና፣ ምን አለ ከትህትናው የተነሳ ዝቅ ብሎ ጌታ ሆይ ወደ እኔ ቤት ልትገባ አይገባህም አንተ ወደ እኔ ልትጠጋ አይገባም። አልመጠንህም። እኔ ፊት በፊትህ ሊሆን የሚያስችለኝ በእኔ ዘንድ ያለ ነገር ምንም የለም። የግዳስ አንድ ነገር ብቻ ብታደረግ ትችላለህ። ቃል ተናገር፣ ብላቴና ይፈወሳል። ከህመሙ እንደገና ይመለሳል። እንደገና በህይወት ይመላለሳል። ቃል ብቻ ተናገር። መጽሐፍ ቅዱስ የንሄዳችሁ ዝቅ ብላችሁ ስታነቡ ጌታ ኢየሱስ ክርስቶስ በጣም ተገረመ። ከዚህም የተነሳ ገና ወደዛ ስፍራ ሳይሄድ ሰዎች እንደገና መጥተው ተናገሩ ብላቴናው እንደተፈወሰ ብላቴናው እንደዳነ። ወገኖቼ የእግዚአብሔር ቃል ሕያው ነው። የእግዚአብሔር ቃል ሕያው ነው። ብዙ ተአምራትን ያልነበረን ነገር የሚያመጣ የሌለን ነገር የሚፈጥር ሕይወትን የሚሰጥ የሚዘራ የደከመን ነገር የሚያበረታ የዛለን ነገር እንደገና ብርታትን የሚሰጥ የሞተን ነገር ወደ ሕይወት የሚመልስ የእግዚአብሔር ቃል ነው። ለዚህ ነው ያ ሰው ይሄን ከማስተዋለው የተነሳ ዘመናትን አልፎ የሚሻገር ትልቅ የሆነ እውነትን ሲያስቀምጥ ትመለከታላችሁ። የለም አንተ ልትመጣ አይገባም፣ ወደ እኔ ልትገባ አይገባም፣ እኔ ላገኘህ አይገባም። የግዳስ ቃል ብቻ ተናገር። ወገኖች የዛሬ እግዚአብሔር ቃል ይናገረን፣ የሚያጽናናን የሚያበረተን፣ የሚያቆመን በእግዚአብሔር ፊት በእምነት እንድንመላለስ ያ ወደ ክርስቶስ ኢየሱስ ጸጋ ሙላት የሚያደርሰውን እምነት የሚሰጠን ቃል ነው። እምነት ከመስማት ነው አለም፣ መስማት ደግሞ ከእግዚአብሔር ቃል ነው ይላል። የሁሉ ነገር መሰረት ዛሬ በእጃችን የሰጠን እግዚአብሔር የሚያጽናናል። ልጆቻችን የወላጆቻቸውን ቃል ሲሰሙ አባቢ፣ ብቻ አንተ እሽ በል ብቻ አንተ እንደዚህ በል ይላሉ። ገና ነገሩ ባይሆንም ከአባታቸው የሚሰሙትን ቃል ይፈልጋሉ ልጆች፣ ምክንያቱም ጉልበት አለው። ወገኖች የሰው እንደዚህ ከሆነ የእግዚአብሔርማ ሕያው የሆነ የሌለን ነገር የሚያመጣው የእግዚአብሔር ቃል ምን ያህል ነገሮችን ይቀይር ይሆን? ዛሬ የመጽናናታችን ምክንያት እሱ ነው። በሮሜ ምዕራፍ 15 ቁጥር አራት ላይ የእግዚአብሔር ቃል ባለ ጳውሎስ ሲናገር ለሮሜ ሰዎች በምዕራፍ 15 ቁጥር አራት ላይ በመጽናትና መጽሐፍት በሚሰጡት መጽናናት ተስፋ ይሆንልን ዘንድ አስቀድሞ የተጻፈው ሁሉ ለትምህርታችን ተጽፏልና ይላል። ወገኖቼ መጽሐፍ ቅዱሳችሁ ዛሬ የት ነው? ምን ያህል ጊዜን በእግዚአብሔር እግር ስር ተቀምጣችሁ ከእግዚአብሔር የሚወጣን ቃል ለመስማት ትዘጋጃላችሁ? ምን ያህል ጊዜ ትሰዋላችሁ? ምን ያህል ጊዜ ኢንቨስት ታደርጋላችሁ ከእግዚአብሔር የሚወጣውን ቃል ለመስማት ምን ያህል ነው ጆሯችሁን ዘንበል የምታደርጉት? ዛሬ ብዙ ሰዎች ከዚህ ከመራቃቸው የተነሳ ቤተ ክርስቲያን እንደ ኢኒሽቲቭ ያስቀመጠችው ነገር ቢኖር ወደ መሰዊያው መመለስ በሚል ቃል ሰዎች ወደ እግዚአብሔር ቃል እንዲመለሱ። ዛሬ ብዙ ሰዎች ሰይጣን ብዙዎች እምነታቸው የሚጸናበትን የእምነታቸውን ጀማሪ የሚያገኙበትንና የሚጨብጡበትን የእግዚአብሔርን ቃል ከእጃ በተለያየ መንገድ ከማስጣሉ የተነሳ ቤተ ክርስቲያን ይህን ነገር ከማስተዋሉ የተነሳ ወደዛ እንመለስ ስትል ብዙዎችን ትጋብዛለች። ዛሬ የመጽሐፍ ቅዱሳችሁ የት ነው? ያ የእግዚአብሔር ቃል የሚያጽናናው፣ ህይወትን የሚሰጠው ጌታ ሆይ አትምጣ ልዤ እንዲድን፣ ያ ባሪያ እንዲፈወስ ቃል ብቻ ተናገር እንዳለው ያ ሰውዬ የእግዚአብሔር ቃል የት ነው ያደርጋችሁት ወገኖቼ ኃይል ያለው በዛ ውስጥ ነው። ተስፋ ያለው በዛ ውስጥ ነው። መጽናናት ያለ በዛ ለዚህ ነው ሐዋርያ ጳውሎስ ለሮሜ ሰዎች ሲናገር ሳለ በመጽናትና መጽሐፍት በሚሰጡት መጽናናት ተስፋ ይሆንልን ዘንድ ይላል። መጽሐፍት በሚሰጡት ተስፋ ይህ የምናነበው የእግዚአብሔር ቃል ህያው ቃል ነው። ዝም ብሎ ተራ ነገር አይደለም። የሚናገረው ነገር እሱን ስታነቡ፣ ለእሱ ኤክስፖዝድ ስትሆኑ ዛሬ ሰዎች ለፀሐይ ኤክስፖዝድን ይባላል። ብዙ የጤና ባለሙያዎች አዲስ አበባ ላይ አንዳንድ ሲናገሩ ስሰማቸው ሶስት አራተኛው የአዲስ አበባ ህዝብ በቫይታሚን ዲ እጥረት ተጠቅቷል ይላሉ ዛሬ እኮ የሚያንቀለቅል ፀሐይ ነው ያለው ከተማችን ላይ የሚያንቀለቅል ፀሐይ ፀሐይ በብቃት እና በጥራት በሚባል ደረጃ የሞላበት ሀገር ነው ሰዎች ግን ኤክስፖዝድ ካለመሆናቸው የተነሳ ሰውነታቸውን ሸፍነው ከመሄድ የተነሳ ለበሽታዎች ሁሉ ምክንያት ለመድከም ሁሉ ምክንያት የሆነውን ነገር ከማጣታቸው የተነሳ ችግር ውስጥ ገብተዋል ሁሉ ነገር በሞላበት ለምን ሰውነታቸውን ለፀሐይ ብርሃን ኤክስፖዝድ ካለማድረጋቸው የተነሳ በነፃ ሰዎች ሰውነታቸውን ከፍተው ለፀሐይ በተጋለጡ ጊዜ የኬሚካል ሪያክሽን የሆንና በሰውነታችን ውስጥ ብዙ ነገሮችን ተአምራትን የሚሰራው ለመነቃቃት ምክንያት የሚሆነው፣ እኔ የጤና ባለሙያ አይደለሁም፣ ግን ሲናገሩ የሰማሁትን ነው። ቫይታሚን ዲ የተባለ ንጥረ ነገር በሰውነታችን ውስጥ እንዲያልፍ ይሆናል። አጥንታችንን የሚያጠነክር እንድንቆም የሚያረግ ንቃትን የሚሰጠን ድባቴን ከኛ የሚያስወግድ ጀስት ለፀሐይ ኤክስፖዝድ በመሆን ለፀሐይ ኤክስፖዝድ በመሆን ብቻ በተፈጥሮ የምናገኘው ሕክምና አለበለዛ ባደጉት ሀገሮች ላይ ያሉ ይህንን ፀሐይ የማያገኙ ሰዎች የመድኃኒት መዓት ይቅማሉ፣ ይታዘዝላቸዋል። እንደዛ ነው የሚያገኙት። ወገኖች ምን ያህል ለእግዚአብሔር ቃል ራሳችሁን ኤክስፖዝድ ታደርጋላችሁ? ለእግዚአብሔር ቃል ኤክስፖዝድ ስታደርጉ፣ ለእግዚአብሔር ቃል ኤክስፖዝድ ስታደርጉ ያን ኃይል ትለማመዳላችሁ፣ ለማመዳላችሁ። ወገኖቼ የመጽናናት ነገር በልባችሁ ውስጥ ይገባል። ከመጽናናት ባሻገር ደግሞ የመጽናት ነገር ይመጣል። በተስፋ የመሆን ነገር ይመጣል። የእግዚአብሔር ቃል በችግር ጊዜ የተስፋችን ምክንያት ይሆናል። ፍቅር በጠፋበት በዚህ ዘመን የፍቅር ሁሉ ባለቤት የሆነውና ፍቅር የሆነው ከጌታ ጋር ያገናኘናል። ድካም በበዛበት፣ ዝለት በበዛበት በዚህ ምድር ላይ ለእግዚአብሔር ቃል ኤክስፖዝድ ከመሆኑ የተነሳ የእግዚአብሔር ማጽናናት በመንፈሱ አማካኝነት እግዚአብሔር እናንተን ከማጽናናቱ የተነሳ ጠንካሮች እንድትሆኑ ያደርጋል። የማይናወጠውን የእግዚአብሔርን ፍቅር ያስታውሰናል። ምንም ማዕበል ቢኖር ምንም የሚያንገላታን ሎጂካል ያልሆነ ብዙ ነገር የማይገባን ብዙ ነገር ቢኖር በእግዚአብሔር ፍቅር እንድንቆም ያደርጋል። ዛሬ ማለዳ ወደ ቢሮ ሲመጣ አንዲት ስትነግረ ነበር አንዲት የቤተክርስቲያናችን እህት ጠፍታለች፣ ከቤተ ክርስቲያን ምክንያቱ ምን እንደሆነ አላወቅኩምና ድንገት አንስተን ምኑና ነው የጠፋች ሲባል የሰማችሁን ነገረችኝ። ይቺ ልጅ ከቤተ ክርስቲያን የጠፋች እውነትም ጠፍታለች። የጠፋችበት ምክንያት እግዚአብሔርን የምጠይቀውን ሁሉ ምንም እየመለሰልኝ አይደለም፣ እንዲያውም እግዚአብሔር የለም ብላለች ሲባል ሰማው። እግዚኦ መሐረነ ክርስቶስ ነው ወገኖቼ ይሄን ወደ እግዚአብሔር ቃል ራሳችሁን ኤክስፖዝድ ካላረጋችሁ በቀር ያ የሚያጽናናው፣ የሚያስተምረው፣ የሚገስጸውና ነገሮችን የሚከፍተው ብርሃን የሚሆነው ወደሱ ጠጋ ካላላችሁ በቀር እንደ ሰው ሎጂክ ዛሬ የምትጠይቁት እንዳልተመለሰ፣ እግዚአብሔር እንደሌለ እንዲሰማችሁ የሚያደረግ እልፍ እልፍ ምክንያት ነው በዙሪያችን ያለው። ለእግዚአብሔር ቃል ግን ኤክስፖዝድ የሆኑ ሰዎች ከዚህ ነገር ያመልጣሉ። ለምን ወደ ብርሃኑ ይጠጋሉ፣ ጥንካሬን ያገኛሉ። የእግዚአብሔርን ያ የማይናወጠውን ፍቅር በሚሆንና በማይሆን ነገር እንዳትመዝኑ የሚያደርገው ሌቭል ላይ ያደርሳችኋል። ያ ብቻም አይደለም፤ የምትሄዱበትን አቅጣጫም የሚጠቁመው ይህ የእግዚአብሔር ቃል ነው። በፈተና ውስጥ እንዴት እንደምናልፍ መገለጥን የሚሰጥ ጥንካሬን የሚሰጥ ይህ የእግዚአብሔር ቃል ነው ወገኖቼ፣ ይህን መለማመድ እንድንችል እግዚአብሔር ይርዳል። መጽሐፍ ቅዱስ ስለ አምላክ የማይናወጥ ፍቅር፣ ታማኝነት፣ ታሪኮችና ትምህርቶችን የታጨቀ ነው፣ የሞላ ነው፣ የያዘ ነው። ለእነሱ ኤክስፖዝድ በሆናችሁ ቁጥር፣ እነሱም ባነበባችሁ ቁጥር የእግዚአብሔር ማንነት በውስጣችሁ እየተገለጠ ያ በጨለማ የተዋጠው ነገራችሁ በብርሃን እየተሞላ እየተሞላ እየተሞላ ስትሄዱ በመደነቅ በመደነቅ በመደነቅ ውስጥ ትሄዳላችሁ። ያን ጊዜ በዙሪያችሁ ያለው ነገር ሳይሆን ከዛ ባሻገር ያለው ነገር እየተመለከታችሁ በእግዚአብሔር ፊት በምስጋና ትመላለሳላችሁ። በቀደምነት እንደተመለከት ነው ጳውሎስና ሲላስ በዛ በእስር ቤት በተጣሉ ጊዜ በውስጠኛው ክፍል በተጣሉ ጊዜ ጠባቂ በጎናቸው ተቀምጦ በሚያስፈራራቸውና የትም እንዳይሄዱ በተደረጉበት ጊዜ እጃቸው ታስሮ እግራቸው በታሰረበትና ተጠርንቆ በእንጨት በመከራ ውስጥ ባሉ ጊዜ እነሱ ግን እግዚአብሔርን ያመልኩ ነበረ። በዝማሬ በእግዚአብሔር ፊት ይቀርቡ ነበረ። ለምን? ምክንያቱም ያዩትን ስላዩ አሻግረው የሚሸታቸው የሚታያቸው አይናቸው ተከፍቶ የሚታያቸው እግዚአብሔር በዙፋኑ ላይ ተቀምጦ ነው። በውስጣቸው ከሞላው ከእግዚአብሔር ቃል የተነሳ ከእግዚአብሔር ተስፋ የተነሳ ያ የማይናወጥ በነገሮች የማይወሰድ የእግዚአብሔር ፍቅር በውስጣቸው ስለነበረ እግዚአብሔርን ያመልኩ ነበር። ያውም በዝማሬ። በማንጎራጎር አይደለም፣ በመጠራጠር አይደለም፣ አልሆነም ብሎ በማለትም አይደለም። በዝማሬ እግዚአብሔርን ያመልኩ ነበር። ከዛ የተነሳ ለውጥ መጣ። ለውጥ ብቻም ሳይሆን ነውጥ ሆነ። የተዘጉ በሮች ተከፈቱ። የታሰሩባቸው ነገሮች ከእነሱ ላይ ወደቁ። ከእነሱ ላይ ብቻም ሳይሆን በዙሪያቸው ካሉት ሁሉ ወደቁ። በሮች ተከፈቱ። ለብዙዎች መዳን ምክንያት ወገኖቼ፣ ፊዚካሊ የተቀመጡ በሮች ብቻ አይደለም የተከፈቱት፣ በሰዎች ተዘግተው የነበሩ በእውቀት ማነስ ምክንያት እውነትን ካለማወቅ የተነሳ በጨለማ ይመላለሱ የነበሩ ብዙ ቤተሰቦች እውነትን አገኙ፣ ክርስቶስ ኢየሱስን ተቀበሉ፣ በመጠመቅ የእግዚአብሔር ልጅነትን ማድረግ አገኙ። ወገኖቼ ይህ ግን የሆነው ከማየት የተነሳ ነው። በውስጣቸው ካለው የእግዚአብሔር ቃል የተነሳ ለትምህርት፣ ለተግሣጽ፣ ለመጽናናት ምክንያት የሚሆነው የእግዚአብሔር ቃል በእነሱ ውስጥ ከመሙላቱ የተነሳ የመጣ ለውጥ ነበረ። ይህ በምንታገልበት ጊዜ እንኳ ደህንነት እንዲሰማን እንዲወደን ሊያደርግ የሚችል ነው። መጽሐፍ ቅዱስ ውስጥ የተሞላው ቃል በሙሉ ስታነቡ ስለ ወደፊቱ ተስፋ የሚሰጠን ስለሚመጣው ነገር ተስፋ። ዛሬ እኮ ሳይንቲስቶች፣ ብዙ የተመራመሩ ሰዎች የምታነቧቸው ነገሮች ወደፊት ስለሚመጣው ተስፋ የሚሆን ነገር የላቸው። ስለ መዓት ነገር ነው የሚያወሩት። ስለሚያስፈራ ነገር ነው የሚያወሩት። ስለሚያዝል ነገር ነው የሚናገሩት ተስፋ ያለው ብርሃን ያለው እህ ብሎ የሚያሳርፍ ነገር ያለው ይህ የእግዚአብሔር ቃል ነው። ምን ያክል ኤክስፖዝድ ናችሁ? በሐዘን ውስጥ ብትመላለሱም ስለምቾት የሚነግራችሁ የእግዚአብሔር ቃል ነው። ተግዳሮቶችን ተቋቁማችሁ በጥንካሬ እንድትቆሙ የሚያደርግ የእግዚአብሔር ቃል ነው። የዳንኤል ጓደኞች ታስታውሱ እንደሆነ በእሳት መካከል እንዲያልፉ የሆነበት ምክንያት ዳንኤል ራሱ በአናብስት ጉድጓድ ውስጥ ሲከተት ምንም ያለምንም ፍርሃት እንዲገባ የሆነበት ምክንያት በውስጡ የሞላው የእግዚአብሔር ቃል ነው። አስቀድሞ የታጨቀው ነገር ኤክስፖዝድ የሆኑበት ነገር ነው ያቆማቸው በጥንካሬ ውስጥ እንዲያልፉ ያደረጋቸው። ዛሬ ብዙ ሰዎች ለእግዚአብሔር ቃል ጊዜን ካለመስጠት የተነሳ ኤክስፖዝድ ካለመሆናቸው የተነሳ ጥንካሬ የላቸውም። ልክ ለቫይታሚን ዲ ለፀሐይ ኤክስፖዝድ ያልሆኑ ልጆች አጥንታቸው እንደሚጣምም አቋማቸው እንደሚበላሽ አንዳንዶቹ ምናልባት በድባቴ ውስጥ እንደሚገቡ እንደሚነጫነጩ ሐኪሞች ሲናገሩ እንሰማለን። እውነት ነው። ለእግዚአብሔር ቃል ኤክስፖዝድ ያልሆኑ ሰዎች በውስጣቸው የመጽናናት ነገር ስለሌለ፣ ተስፋ ስለሌለ፣ ጥንካሬ ስለሌለ ነገሮቻቸው ሁሉ ውልሽ ልሻሉ ይሆናሉ። ነገሮች ሁሉ በመጡ ጊዜ በዙሪያቸው በሚከሰቱ ነገሮች ላይ ወደዛና ወደዚህ በማዕበል ወደዛና ወደዚህ እንደሚል ነገር ወደዛና ወደዚህ በማለት ይቸገራሉ። የሚመራቸው ከማጣታቸው የተነሳ ጥበብ ከመጉደሉ የተነሳ ለብዙ ነገሮች ይጨነቃሉ። መጽሐፍ ቅዱስ ግን የእግዚአብሔርን ፈቃድ ይገልጽልናል። ጥበብ የሆነውን ክርስቶስ ኢየሱስን በፊታችን ይስለዋል። ከዚህ የተነሳ ወዴት እንደምንሄድ እናውቃለን። መምህራችን፣ ኤግዛምፕላችን፣ ሮል ሞዴላችን ማን እንደሆነ በፊታችን ይስልልናል። ያ ደግሞ የጥንካሬያችን ምክንያት ይሆናል። ዛሬ ብዙ ሰዎችን እየጎዳ ያለው ይቅር አለማለት፣ ትሕትና መጉደል፣ ንፉግ መሆን፣ እነዚህን ነገሮች ሁሉን ነቅሎ የሚያወጣ ይህ የእግዚአብሔር ቃል ነው። ነቅሎ ሲያወጣ ያን ጊዜ የመጽናናት ምክንያት ይሆናል፣ የመበርታት ምክንያት ይሆናል። ከከበበን ልባችንን ከሚያዝል ከክፉ መከራ ይልቅ ባለው መጽናናት ውስጥ በእግዚአብሔር መጽናናት ውስጥ ከማለፋችን የተነሳ ለልባችን ሐሴትን ያመጣል። ስለዚህ ወገኖቼ በማጠቃለያው ወደ ተነሳንበት ሐሳብ ልመልሳችሁ። ዛሬ በየትኛውም አይነት ሁኔታ ውስጥ ብትሆኑ፣ በምንም አይነት ሲቹዌሽን ውስጥ ብትሆኑ ባለመዝሙሩ ያለውን ቃል በፊታችሁ የተሳለ እንዲሆን ጸሎትና ምኞቴ ነው። አቤቱ በልቤ ለልቤ እንደ መከራዋ ብዛት ማጽናናትህ ነፍሴን ደስ አሰኛት ብሏል። እንደ መከራችን ብዛት በዙሪያችን እንደሚከሰተው ነገር ብዛት ሳይሆን የእግዚአብሔር ማጽናናት የእግዚአብሔር በቃሉ እኔና እናንተን ማግኘት የልባችን የደስታ ምክንያት፣ የሐሴት ምክንያት፣ የመቆም ምክንያት፣ የተስፋ ምክንያት፣ የመባረክ ምክንያት እንዲሆንልን እግዚአብሔር ሁላችንም ይርዳ። እንጸልይ። ምስጋና የሚገባ የሰማይና የምድር ባለቤት እግዚአብሔር ሆይ ስለዚህ የተባረከ ሰዓት በጌታ በኢየሱስ ስም እናመሰግናሃለን። እኛ ማንን ጌታ ሆይ የዚህ እውነት ተካፋዮች እንድንሆን በዚህ ተስፋ እንድንመላለስ፣ እግዚአብሔር አባትና አምላኬ ሆይ እንደገና እንድንበረታ፣ አንተን ተስፋ እንድናረግ፣ የልጅነት ማዕረግን እንድናገኝ ስለ ሰጠህን የተስፋ ቃል በኢየሱስ ስም እናመሰግናለን። ወገኖቼ እኔም ጌታ ሆይ በፊትህ በዚህ የተስፋ ቃል እንድንመላለስ በኢየሱስ ስም እርዳን። መንፈስህ ያግዘን በልባችን ውስጥ ጌታ ሆይ የአንተ መንፈስህ እየተመላለሰ የመጽናናታችን ምክንያቱ ነው፣ የደስታችን ምክንያት እንዲሆን እኔ ጸልያለሁ። ወገኖቼ ባሉበት ስፍራ ጌታዊ መንፈስህ መንፈስ ያገኛቸው፣ መንፈስህ ይድረስላቸው። እግዚአብሔር ሆይ በዙሪያቸው አንተ ክበባቸው። ያን ጊዜ በፊትህ የተጽናኑ ይሆናሉ። ያን ጊዜ ጌታዊ በእምነት በፊት የሚመላለሱ ልጆችህ ሴትና ወንድ ልጆችህ ይሆናሉና በኢየሱስ ስም አንተ እርዳን። ከዚች ዓለም ፈተና ከሳይጣን ፈተና፣ ከሥጋ ድካም በኢየሱስም ጌታዊ ማጽናናት አግኝቶ ያላቀን ዘንድ ፈቃድ ይሁን። በቅርብ ልትመላ ልትመጣ በክብር ልትገለጽ ጊዜው እጅግ ቅርብ ነው። ጌታ ሆይ አለማመናችን፣ ድካማችን፣ ዝለታችን ከዛ ክብርን እንዳያጎልን የግዳስ ለሌሎች የመዳን ምክንያት የሕይወት ሽታ ጌታ ሆይ የመዓዛቸው መቄር ምክንያት ጨው እንድንሆን ብርሃን እንድንሆን በኢየሱስ ስም። ያ የሚያጽናናው መንፈስህ እያንዳንዳችን ያገኘን። ይህን ስለምታደርግ እናመሰግናሃለን። ስለነበረን መልካም የበረከት ጊዜ ሁሉ ክብር ለአንተ ይሁን። ከዚህ በኋላ ባለው ጊዜያችን ደግሞ ስለ ስም ክብር የምንቆም ለሌሎች የምንደርስ እንድንሆን እንድትረዳን ፈቃድ ይሁን በጌታ በኢየሱስ ክርስቶስ ስም አሜን። እግዚአብሔር ይባርካችሁ። መልካም ጊዜን እመኝላችኋለሁ። ጸሎት ልመናችሁን እግዚአብሔር ይስማ። ባላችሁበት እንድትጸኑ እንድትበረቱ ክርስቶስ ኢየሱስ ሊቀርብ በክብር ሊገለጽ እጅግ በጣም ቀርቦ ነው ያለው። ለዛ የተዘጋጀን እንድንሆን መታጠቂያዎቻችንን ታጥቀን ጫማዎቻችንን አዝበን በተጠንቀቅ በመቆም እግዚአብሔርን የሚጠባበቁት መካከል እንድንሆን በኢየሱስ ስም ሁላችንም እግዚአብሔር ይርዳን። ጌታ ይባርካችሁ።